ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች፣ ወንድሞች እንደምን አላችሁ? በዛሬው ክፍል ደግሞ ይዤላችሁ የመጣሁት ከቃል ወደ አረፍተ ነገር ቃላቶች አሉ። ለምሳሌ ያስኳቸው እዚጋ አምስት ቃላቶች አሉ። እነዚህን አምስት ቃላት ተጠቅመን አረፍተ ነገር መመስረት የተሟላ አረፍተ ነገር መመስረት እንወያያለን ማለት ነው። ወደ ቪዲዮአችን ከመግባታችን በፊት ወደ ዛሬው ትምህርት ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ እንዲሁም ኮሜንት፣ በተጨማሪ ለጓደኞቻችሁ ሼር በማድረግ እንድታግዙኝ ስለጠይቃችኋለሁ። እሺ፣ ወደ ቪዲዮ ስገባ ቃል ምንድን ነው? ቃል ማለት የሆሄያት ወይም ፊደላት ስብስብ ሆኖ ትርጉም የሚሰጥ ቃል ይባላል። አረፍተ ነገር ደግሞ ቃላቶች ቅንጅት ቃላቶች በመሰባሰብ ትርጉም ያለው ሀሳብ መስጠት ማለት ነው። ስለዚህ ወደ ቃላት ስንሄድ መጀመሪያ እዚህ ጋር ምን ይላል? ቃላት ይላል። ቃላት። ስለዚህ እነዚህ ቃላት እናነባለን። በመጀመሪያው የመጀመሪያው ቃል ምን ይላል? ጎበዝ ጎበዝ ይላል። ጎበዝ አሁን ጎበዝ በሚለው ቃል አረፍተ ነገር መመስረት ነው። እዚህ ጋ ምን ይላል? ልጁ ጎበዝ ተማሪ ነው ይላል። ስለዚህ ጎበዝ የሚለው ቃል የት አለ? ጎበዝ የሚለው ቃል እዚህ ጋ አለ። ጎበዝ በሚለው ቃል እዚህ ጋር መስርቻለሁ። ስለዚህ ጎበዝ በሚለው ቃል አረፍተ ነገር ስመሰርት ልጁ ጎበዝ ተማሪ ነው የሚል ሀሳብ ተናገርኩ ማለት ነው። ጎበዝ የምትል አንድ ነጠላ የሆሄያት ስብስብ ቃል ነበረች። እኔ የተሟላ አረፍተ ነገር ሳረጋት ልጁ ጎበዝ ተማሪ ነው የሚል አረፍተ ነገር መሰረትኩ ማለት ነው። ወደ ሁለተኛው ቃል ሲሄድ ደግሞ ቀበሌ ቀበሌ ይላል። ቀበሌ የሚለው ደግሞ ሁለተኛው ቃል ነው። ይሄ ቃል አሁንም ትርጉም አዘል የሆነ የፊደላት ስብስብ ነው ማለት ነው። በዚህ ቀበሌ በሚለው ደግሞ ስመሰረትላችሁ ምን ይላል? ቀበሌ መታወቂያ አሰራሁ ይላል። ቀበሌ መታወቂያ አሰራሁ ይላል። ስለዚህ እዚች ጋ ቀበሌ የሚል ቃል ተሰጦ የነበረ ቀበሌ በሚለው ቃል እዚህ ጋ ደግሞ ቀበሌን ተጠቅሜ ቀበሌ መታወቂያ አሰራሁ የሚል አረፍተ ነገር መሰረትኩ ማለት ነው። ስለዚህ ቃሉ ቀበሌ ብቻ ነበረ። እኔ የተሟላ ሀሳብ ሳደርገው ቀበሌ መታወቂያ አሰራሁ፣ ቀበሌ መታወቂያ አሰራሁ የሚሉ እያንዳንዱ ቃል ናቸው። በአንድ ላይ ቅንጅት ሲኖራቸው ግን ሙሉ ሀሳብ ያስተላልፋሉ የዛን ጊዜ ምን ይባላሉ አረፍተ ነገር ይባላሉ ማለት ነው እሺ ሌላ ስፖርት ይላል ስፖርት ይላል ስፖርት ወይም ስፖርት የምንለው ማለት ነው ሲጻፍ እንደዚህ ነው ስፖርት ተብሎ ነው የሚጻፈው ትክክለኛው ስለዚህ ስፖርት በሚለው ቃል ወይም ስፖርት በሚለው ቃል እዚህ ጋር ስፖርት ይላል ስፖርት ለጤንነት ጥሩ ነው ስፖርት ለጤንነት ጥሩ ነው። የተሰጠኝ ቃል ምን ይላል? ስፖርት ይላል። እኔም የተጠቀምኩት ስፖርት በሚለው ቃል ሙሉ የተሟላ ሀሳብ መሰረትኩ። እዚህ ጋር ስፖርት ለጤንነት ጥሩ ነው። ለጤንነታችን ጤንነታችን ለመጠበቅ ስፖርት መስራት ለኛ ጥሩ ነው ማለት ነው። ስለዚህ ስፖርት በሚለው ቃል ስፖርት ለጤንነት ጥሩ ነው የሚል የተሟላ አረፍተ ነገር ትርጉም አዘል የሆነ መሰረትኩ። ወደ አራተኛው ሲሄድ ኳስ ኳስ ይላል። ኳስ አሁን ኳስን በመጠቀም ደግሞ ኳስ መጫወት እወዳለሁ። የተሰጠ ማን ነበረ? ኳስ እዚህ ጋር ኳስ የሚል ቃል ተሰጦ የነበረ እኔ ምን መሰረትኩ? ኳስ መጫወት እወዳለሁ የሚል አረፍተ ነገር የተሟላ አረፍተ ነገር መሰረትኩ ማለት ነው። እሺ ወደ መጨረሻው ወደ መጨረሻው ቃል ሲሄድ ቅዳሜ ቅዳሜ ይላል ማለት ነው። ቅዳሜ በሚለው ቃል ደግሞ ቅዳሜ እመጣለሁ ይላል። ቅዳሜ እመጣለሁ። ስለዚህ ቅዳሜ በሚለው አረፍተ ነገር መሰረትኩ። እዚህ ጋ ቅዳሜ የሚል ተሰጥቶ የነበረ እዚህ ጋ ቅዳሜን ተጠቅሜ ቅዳሜ እመጣለሁ የሚል አረፍተ ነገር መሰረትኩ ማለት ነው። ስለዚህ እዚህ ጋር የተዘረዘሩ ነገሮች አሉ ምን ምን? ጎበዝ፣ ቀበሌ፣ ስፖርት፣ ኳስ፣ ቅዳሜ የሚሉ የተዘረዘሩ የተሰጡን ቃሎች ነበሩ። እነዚህን ቃል ተጠቅመን ምን መሰረትን? አረፍተ ነገር መሰረትን ምን የሚል ልጁ ጎበዝ ተማሪ ነው የሚል ሌላ ሁለተኛ ቀጣይ ቀበሌ ቀበሌ መታወቂያ አሰራሁ የሚል ሌላ ስፖርት ለጤንነት ጥሩ ነው የሚል ኳስ መጫወት እወዳለሁ ቅዳሜ እመጣለሁ እነዚህ ምንድናቸው የመሰረት ናቸው አረፍተ ነገሮች ናቸው እነዚህ ደግሞ ቃላቶች እነዚህን ቃላት ተጠቅመን ከጎን ያሉትን አረፍተ ነገር መሰረትን ማለት ነው። ማለት ነው። ስለዚህ በዚህ አማካኝነት እናንተም የሆኑ ቃሎችን ውሰዱና በራሳችሁ ደስ ያላችሁ አምስት አምስት ቃል የቤት ስራ ነው ይሄ መለማ እናንተ እናንተ አምስት አምስት ቃል ወስዳችሁ በነዛ የተሟላ ሀሳብ የተሟላ አረፍተ ነገር እየመሰረታችሁ መለማመድ ትችላላችሁ ማለት ነው። በቀጣይ ቪዲዮስ ከመንገናኝ ሰላማችሁን ያብዛው ያሉ። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት እንዲሁም ሼር በማድረግ ኦንላይን መማር ደግሞ በግል መማር የምትፈልጉ ስልኬ በየቪዲዮቹ ላይ ስላለ በዛ ማግኘት ትችላላችሁ ማለት ነው። አመሰግናለሁ።